በይወማ ኸለቅቱ አልጅነ ወልኢንሰ ኢላ ሊያዕቡዱን እኔ ይላል ጌታችን አምላካችን አላህ። ሰዎችንም ሆነ አጋንንትን ጅኖችን ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። አሁን ሰው ሆነን የመፈጠራችን ወደዚህ ምድር የመምጣታችን ሚስጥሩ ምንድን ነው? ኢባዳቱላሂ አዘ ወጀል አላህን መገዛት አላህን ማምለክም ኢላ ሊያዕቡዱን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም። ጃያ አላህ እንስሶችን ሲፈጥራቸው ለኢባዳ አልፈጠራቸውም። በአላህ ሕግና ሥርዓት ሕይወታቸውን እንዲመሩ የእሱን ትዕዛዝ እንዲያከብሩ፣ የከለከላቸውን ነገር እንዲጠነቀቁ ለዚህ ዓላማ ታወቀ ልክና መጠን ነው ይላል። እነሱ የተፈጠሩት እኛን ለመጥቀም ለእኛ ግልጋሎት እንዲሰጡ ነውሸ ዋዕቡድ ረብክ ጌታህን አምልክ፣ ጌታህን ተገዛው። ሐታ ያእቲየከል የቂን እርግጥ የሆነው የማይቀረው ሞት አንተ ዘንድ እስከሚመጣ ድረስ ነው። አላህን መገዛት እስከ ሞት ድረስ ነው ማለት ነው። ስለዚህ

አልሐምዱ ልላህ አልመሸም ቢሆንም አልሐምዱ ላ እንሻ አላህ እንግዲህ በእንደዚህ አይነት መድረክ ከእናንተ ጋር ስገናኝ የመጀመሪያ ጊዜ ነው። ይህንንም ፍቃዱ ሆኖ ላገናኘን አምላካችን አላህ ክብርና ምስጋና የተገባው ይሁን። አልሐምዱ ላ ረብል አለሚን የመጀመሪያው ግንኙነታችን እንደመሆኑ መጠን አላህ ፍቃዱ ከሆነ በተሰጠኝ አጭር ሰዓት ውስጥ ሶስት ወይም አራት ነጥቦችን ለእናንተ ለማስተላለፍ እፈልጋለሁ። እኔም በምናገረው እናንተም በምትሰሙት አላህ ተጠቃሚ አድርገን። መርሃባ። የመጀመሪያው ነጥብ ሁሌም መርሳት የሌለብን ሁሌም ማስታወስ ያለብን አላህ እኛን ወደዚህ ምድር ሲያመጣን ሰው አድርጎ ሲፈጥረን ለምን ዓላማ እንደፈጠረን መዘንጋት የለብንም። ለነፍስያችን ሁሌም ማስታወስ ያለብን ወደዚህ ምድር ሰው ሆነን የተፈጠርነው ለምን ዓላማ እንደሆነ ያንን በመግለጽ እኛ ሰዎች በዚህ ምድር ላይ በህይወት በመኖር ብቸኛ ፍጥረታት አይደለን? ከኛ ውጭ ሌሎች ፍጥረታትም በህይወት ይኖራሉ፣ እንስሳዎች፣ ነፍሳት፣ በራሪዎች እንደዚሁም ሌሎች ፍጥረታት በህይወት ይኖራሉ፣ ህይወትን ሼር ያደርጉናል ማለት ነው። ነገር ግን ከነዚህ ፍጥረታት በተለየ መልኩ አላህ ለምን ዓላማ ነው ሰው አድርጎ ወደዚህ ምድር ያመጣን የሚለውን ነገር መቼም መርሳት የለብን። ለትልቅ ቁም ነገር ነው የተፈጠረው። በህይወት መኖር ከሆነ ቅድም የጠቀስናቸው ሌሎች ያልተጠቀሱም በህይወት የሚኖሩ አሉ። እንደኛው ይበላሉ ይጠጣሉ። ከአፈር የወጣን ነገር እንደምንመገበው እነሱም ይመገባሉ። የበላነው የጠጣነውን ነገር ከሰዓታት በኋላ በቆሻሻ መልክ ከሰውነታችን እንደምናስወጣው እንደምናራግፈው፣ ይህንኑ ሥርዓት ሌሎችም ያደርጋል። በምንድን ነው እኛ ሰዎች ከእንስሳ የምንለየው? ማወቅ መቻል አለብን። አላህ እኛን ሰው አድርጎ ለምን ፈጠረን? ጠዋት ለተለያየ ስራ እንደምንሰማራው ልዩ ልዩ የሥራ ዘርፍ ስላለን ከእንስሶች እንለያለን፣ በዚህ እንዳንል እነሱም ልዩ ልዩ የሥራ ዘርፍ አላቸው። ጠዋት በመነሳት ጓሮ ገብተው የእርሻ አገልግሎት የሚሰጡ በሬና መሰሎቹ አሉ። ገበያ በመውጣት የጭነት አገልግሎት የሚሰጡ እንደ አህያ፣ በቅሎ የመሳሰሉት አሉ። የትራንስፖርት አገልግሎት በመስጠት ከቦታ ወደ ቦታ ሰውና እቃን የሚያጓጉዙ የሚያመላልሱ እንደ ፈረስ ግመል የመሳሰሉት አሉ። በጥበቃ ስራ ላይ ተሰማርተው ቤትንና አካባቢን ከሌባ ከዘራፊ ከእንግዳ የሚጠብቁ እንደ ውሻ አይነቶች አሉ። ሌሎችም እንደዚሁ በጥበቃ ስራ የተሰማሩ አሉ ማለት ነው። ምንድን ነው ታዳኛ የተለየ ነው? ከስራ መልስ ማታ ወደ ቤት ስንገባ ደክሞን እናርፋለን እንተኛለን ከሆነ እነሱም ያርፋሉ ይተኛሉ። ከተቃራኒ ጾታ ጋራ ትዳር መስርተን በጋብቻ መሰሎቻችንን እንተካለን ዘር እናፈራለን የምንል ከሆነ እንስሶችም ትዳር ብለው አይጠሩትም እንጂ መሰሎቻቸውን ያፈራሉ ስጋዊ ፍላጎቶቻቸውን በማርካት ማለት። አንድ ቀን አጀላችን ሲደርስ የዱንያ ኮንትራት ሲጠናቀቅ ከአፈር በታችን እንቀበራለን እንሞታለን። እንስሶችም ቀናቸው የደረሰ ጊዜ መሞታቸው አይቀርም ማለት ነው። ኢዘን ምንድነው የእኛ ሰዎች ከእንስሳ የተለየንበት ትልቁ ዓላማ በምንድነው? ይሄንን ዓላማ ያወቅን ጊዜ በዚህ ምድር ላይ ሰው ሆነን መፈጠራችንን ያስተዋልን ጊዜ አላህ ለፈጠረን ዓላማ መኖር እንጀምራለን። ስለዚህ የመጀመሪያው ነጥቤ ለምን ዓላማ እንደተፈጠረን ሁሌም ማወቅ ማስታወስ አለብን።

ብንሳሳትም ብንዘነጋም አስታዋሽ ያገኘን ጊዜ ግን መገሰጫችን፣ የረሳነውን ነገር አስታውሰን መመለሳችን አይቀርምና፣ ወዘኪር ሁሌም ማስታውስ ነው የሚለው ከማስታወሻዎች ሁሉ በላጩ ትልቁ ልንረሳው የማይገባው ደግሞ ወማ ኸለቅቱል ጂንነ ወልኢንሰ ኢላ ሊያዕቡዱን እኔ ይላል ጌታችን አምላካችን አላህ። ሰዎችንም ሆነ አጋንንትን ጂኖችን ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። አሁን ሰው ሆነን የመፈጠራችን ወደዚህ ምድር የመምጣታችን ሚስጥሩ ምንድነው? ዒባደቱላሂ ዐዘ ወጀል፣ አላህን መገዛት አላህን ማምለክ ነው። ኢላ ሊያዕቡዱ ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም። ከእንስሳ የምንለየው

በምድር ላይ ያለውን ሁሉ በጠቅላላ ለእናንተ አገልግሎት ይሰጧችሁ ዘንድ አላህ ለእናንተ ፈጥሯቸዋል። ለኛ ለእኛ ዓላማ ስለተፈጠሩ ሐላል የተደረጉ እንስሳዎችን እያረድን ስጋቸውን እንበላለን፣ ወተታቸውን እያለብን እንጠጣለን፣ ቆዳዎቻቸውን ገፈን ከብርድ መከላከያ ለማግኘት ሙቀት ለማግኘት ልብስና የመሳሰለውን እንሰራለን። ሐላል ያልተደረጉትን ደግሞ ለትራንስፖርት አገልግሎት ለውበት፣ ለጌጥ፣ ለመጓጓዣ፣ ለመሳሰለው እንገለገልባቸዋለን። እንስሳን ለሰው ዓላማና ጥቅም የፈጠረው አላህ ሰውን ግን የፈጠረው ለራሱ ዓላማ ነው፣ ማለት ኢላ ሊያዕቡዱን! እኔን ሊታዘዙኝ፣ በእኔ ህግና ስርዓት ሕይወታቸውን ሊመሩ በዛ መልክ ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ነው ያለው። ስለዚህ ወንድም እህቶች!

አንዳችንም አካል ሳያጋሩበት፣ ነው ማንንም አካል ላያጋሩበት እሱን በብቸኝነት ሊያመልኩት፣ አላህ በባሮቹ ላይ መብት አለው በማለት ነገሩኝ፣ ይላል። እኛ የዚህ መብት ባለ ዕዳዎች ነን። ይሄንን ዕዳ በአግባቡ መክፈል አለብን። አላህ ባለ መብት ስለሆነ ዛሬ በዱንያ ይሄን ዕዳችንን በዒባዳ በአግባቡ ካልከፈልን

አላህን በብቸኝነት እንደገዛ እንደተገዛ በተውሂዱ ላይ ጸንቶ የሞተውን ባሪያውን በእሳት ላይ ቀጣው ነው በማለት ነገሩኝ። ቁልቱ አፈላ ኡበሽሩ ናስ ያ ረሱላ ላህ ዓለይሂ ሰላት ወሰላም አንቱ የአላህ መልእክተኛ ሆይ ታዲያ እየተዟዟርኩኝ ሰዎችን ላበስራቸው እንዲያለ አላህን በብቸኝነት ካመለካችሁት በሱ አምልኮ ላይ ማንንም አካል ካላጋራችሁ፣ በተውሂዳችሁ ጸንታችሁ ከሞታችሁ

ይሄንን ከሳቸው የሰማውን ሀዲስ ሳይናገር ቢሞት በመደበቅ ወንጀል አላህ ዘንድ እንዳይከሰስ ተናግሮ ሞተ ማለት። እኛም ከሀዲሱ ምን ትምህርት እንወስዳለን? አላህ በእኛ ላይ አንድ ትልቅ መብት አለው። ያም መብት ምንድነው? ዕባደቱሁ ዐዘ ወጀል፣ እሱን ብቻ ማምለክ፣ እሱን ብቻ መገዛት ነው ማለት ነው። ስለዚህ ይሄንን ዓላማ መቼም ቢሆን መርሳት የለብንም። የተፈጠርነው አላህን ልናመልክ ነውና

ሰባት ሰዎችን ግን አላህ በአርሹ ጥላ ያኖራቸዋል አለ ከሰባቱ ሰዎች አንደኛው ማነውን የተባለው ወሻቡን ነሸአ ፊ ዒባደቲላህ አላህን በመገዛት አላህን በማምለክ ወጣትነቱን ያሳለፈ በዒባዳ ተኮትኩቶ ያደገ በወጣትነት ጊዜው አላህን የተገዛ ሰው ነገ በአርሽ ጥላ ከሚሆኑ ሰዎች ይሆናልና ማለት ነው ለምን ወጣትነትን ብዙ ነገሮች ስለሚፈልጉት ብዙ የሚፈታተኑት ነገሮች ስላሉ ያን ጊዜ በዒባዳ የሚያሳልፍ ሰው ነገ በአርሽ ጥላ ከሚሆኑት ይሆናል። አላህ ይወፍቀን። ስለዚህ ዒባዳን አሁንም መቼም ይሁን መቼ ልንረሳው የማይገባው ነገር መሆን አለበት። አላህን ማምለክ ተቀዳሚ ስራችን ነው፣ የተፈጠር ነው ለዚህ ዓላማ ነውና ማለት ነው። ግልጽ ነው ወንድም እህቶች፣ ይሄ ከሆነ ወደ ሁለተኛው ነጥብ ይሄዳለው፣ መልእክቱ ከደረሳችሁ ሌላው ሁለተኛ ላስተላልፍ የምፈልገው ነገር ደግሞ ምንድን ነው? ወደ አላህ በተውበት እንድንመለስ ወንጀለኞች ነን፣ አጥፍተናል፣ ኃጢያት አለብን። ተውበትና ኢስቲግፋርን ቋሚ ስራችን አድርገን ወደ አላህ መመለስ አለብን። ዛሬ ላይ ሊያስጨንቀን የሚገባው የኃጢያታችን መብዛት መሆን አለበት። ከአላህ ጋር ያለን ቅርርብ ርቋል። ተውበትና ኢስቲግፋርን የሽማግሌዎች ስራ ብቻ አድርገነዋል። እኛ ገና ወጣቶች ነን ብዙ ነገር ጠግበን ሰርተን መጨረሻ አካባቢ እንመለሳለን የሚል የሸይጣን ሽንገላ ሊያታልለን አይገባም። ወይ ደሞ በምትኩ የዚህ የኑሮ መወደድ ጉዳይ ወቅታዊ አጀንዳ ሆኖ ብዙም ሊያስጨንቀን ያስጨንቀን አይገባ። አላህ ለዒባዳ እንደፈጠረን ከገለጸ በኋላ እዛው አየት ላይ ሱረቱ ዛሪያት ምንድን ነው ያለው? ማ ኡሪዱ ሚንሁም ሚርሪዝቅ እኔ ከናንተ ሲሳይን አልፈልግም ነው ያለው ወማ ኡሪዱ አንይጥዕሙን፣ ትመግቡኝም ዘንዳ አልሻም። ኢንነ ላሃ ሁወ ረዛቅ፣ አላህ ራሱ ሲሳይን ሰጪ፣ ዙል ቁወቲል መቲን፣ የብርቱ ኃይል ባለቤት ነውና፣ የሲሳዩ ጉዳይ ኃላፊነቱ የተወሰደው በኔ ነው። ምን እንደምትበሉ ምን እንደምትጠጡ እኔ ነኝ የማውቀው። የሚያስፈልጋችሁን ሙሉ ዝግጅት አጠናቅቄ ጨርሻለው። የእናንተ የቤት ሥራ እኔን መታዘዝ ብቻ ነው ነያለ ዛሬ ግን ቦታውን ተቀያየርንና የዲኑን ጉዳይ ለአላህ ሰጠነው፣ የዱንያውን ጉዳይ እኛ ኃላፊነቱን ወስደን፣ ሐም ገማችን፣ ሐሳብ ጭንቀታችን ዛሬ ስለ ዱንያ ሆኗል። ምን እንበላለን፣ ምን እንጠጣለን፣ ስለምንኖረው ቤት፣ ስለምንለብሰው ልብስ፣ ስለምናሽከረክረው መኪና፣ ስለ ኑሮ መወደድ ጭንቀታችን ሆኗል። ከልኩል አያልፍ ነገር በቀዳ ወልቀድር ያመነ ሙስሊም በኑሮ ጉዳይ ምንም ሊያስጨንቀው አይገባም። ቀድሞ ከተጻፈው ከተወሰነው የሚወጣ ምንም ነገር የለም። የእሱ ጭንቀት የእሱ ሐሳብ ትካዜ አንድ ጉርሻ ሪዝቅ ሊያመጣለት አይችልም። ጅብሪል ዐለይሂ ሰላም ረሱል ሰለ ላሁ ዐለይሂ ወሰለም ዘንድ በመምጣት እንዲህ እንዳላቸው ሲነግሩን ምን አሉ? ኢነ ሩሕ አልቅዱስ ነፈተ ፊ ሩዒ አሉ፣ ቅዱሱ መንፈስ ጅብሪል ዐለይህ ሰላም መጣና በልቤ ላይ እፍ አለብኝ፣ አሳወቀኝ አሉ ምን ብሎ አነሁ ለን ተሙተ ነፍሱን እነሆ ማንኛይቷም ነፍስ በፍጹም አትሞትም፣ ሐታ ተስተክሚለ ሪዝቀሃ ወአጀለሃ አላህ አስቀድሞ በእናቷ ማህፀን ላይ የጻፈላትን የወሰነላትን ሲሳይዋንና ዕድሜዋን ሳታጠናቅቅ በፊት አንድ ጉርሻ እንኳ ከቀረ ከተጻፈው ሪዝቅ ላይ ያን ጉርሻ ሳናገኘው በፊት በፍጹም ልንሞት አንችልም። የዕድሜና የሪዝቅ ጉዳይ ገና በእናታችን ማህፀን እያለን ቀድሞ የተወሰነ ነገር ነው። የኛን እድሜ ሌላ ሰው የማይኖር ከሆነ፣ የሌላን ሰው እድሜ እኛ የማንኖረው ከሆነ የኛን ሪዝቅ ሌላ ሰው ሊበላው አይችልም፣ የሌላን ሰው ሪዝቅም እኛ ልናገኘው አንችልም። አላህ ለሁሉም ናሕኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ ብሏል። በምድራዊ ህይወት እያላችሁ ሪስቃችሁ ኑሯችሁን ከፋፍዬ የወሰንኩት እኔ ጌታችሁ አምላካችሁ አላህ ነኝ ብለዋል። ስለዚህ ሪስቃችን በአላህ እጅ ከሆነ ለምንድነው የምንጨነቀው? ለምንድነው የምንጠበበው? ማሰብ መጨነቁ ሪስኩን በፍጹም አያሰፋው። ሰበብ ይሆናል ብለን ካመንን ሰበብ የሚሆነው ዝምድና መቀጠል፣ አላህን መታዘዝ፣ ለወላጆች መልካም ማድረግ ነው። ይሄን በማድረግ ሰበብ አላህ ከፈለገ ሪስቃችንን ሊያሰፋው ይችላል አለበዛ በወንጀላችን በዝምድና መቁረጥ ሰበብ ሊያጠብብን ይችላል እንጂ ስለ ኑሮ ጉዳይ ከልክ በላይ ማሰብ መጨነቁ ከበሽታ ውጭ ሀቂቃ ምንም የሚያመጣው ትርፍ የለም። ኑሮ በረከሰ ጊዜ የሚረዝቀን አላህ፣ በተወደደም ጊዜ የሚረዝቀን እርሱ ነው። የእኛ ጭንቀት ስለምንበላው ስለምንጠጣው አይደለም። ኃላፊነቱን ወስዶ አላህ ወደዚህ ምድር አምጥቶናል። ሰው አድርጎ ሲፈጥረን የእሱ ሚና አልኻሊቅ፣ ፈጣሪ መሆን ብቻ እኮ አይደለም አረብነትም የሱ ባህሪ ነው። አላህ የኛ ኻሊቅ ነው ስንል ካልነበርንበት ዓለም የፈጠረን ያዘጋጀን ጌታ ስለሆነ ነው። ረባችን ነው የኛ ጌታ ነው ስንል ደግሞ ሙረቢ ተንከባካቢ ነው ማለታችን እኮ ነው። በኒዕማው እያበላ እያጠጣ የሚያሳድገን ነው። ስለዚህም ሱረቱ ሁድ ቁጥር ስድስት ላይ ወማ ሚን ዳበቲን ፊል አርዲ ኢላ ዐለላሂ ሪዝቁሃ መሬት ላይ የምትንቀሳቀስ አንዲትም ተንቀሳቃሽ ፍጥረት የለችም ሲሳዩ በእኔ ላይ ተመድቦ እኔ ኃላፊነቱን ወስጄ የማበላት የማጠጣት ብሆን እንጂያል አላህ። ከወሰደው ኃላፊነት ምንም ያጎደለው ነገር የለም። ሙሉ ኃላፊነቱን በአግባቡ እየተወጣ ነው። እኛ ግን የተጣለብንን ኃላፊነት ዘንግተን አላህ የወሰደውን ኃላፊነት በቦታው ተተክተን እየተጨነቅንበት፣ ስለዚህ አሁንም በተውበት ወደ አላህ እንመለስ ጭንቀታችን ወንጀላችን ነው መሆን ያለበት ጭንቀታችን አኺራችንን ማስተካከል ላይ ነው ለምን ኃላፊነቱ የተጣለው በእኛ ላይ ስለሆነ የሪዝቁ ጉዳይ ግን በአላህ ላይ የተጣለ ነው ወከአይ ሚን ዳባ መሬት ላይ ስንትና ስንት ተንቀሳቃሾች አሉ ላ ተሕሚሉ ሪዝቀሃ ሲሳያቸውን በፍጹም የማይችሉ የሆኑ ይሆኑ አላሁ የርዙቁሃ ወእያኩም አላህ ግን እነሱንም እናንተንም ይረዝቃል ይላል። ኃላፊነቱ የማን ነው? የኔ ነው ብሎ ነው የተናገረው። ለረሱላችን ዓለይህ ሰላት ወሰላም ሱረቱ ጣሃ ቁጥር 134 ላይ ወእሙር አህለከ ቢስሰላት ወስጠቢር ዐለይሃ ያለው ያንተ ሥራ ይሄ ነው ነው ቤተሰቦችህን በሰላት እዘዛቸው፣ በእርሷም ላይ ጽና። ያ የሙስሊም ቤት የሰጋጆች ቤተሰብ መሆን አለበት። የኑሮ ጉዳይ ግን ከሆነ የሚያጨናንቅህ፣ ላ ነስአሉከ ሪዝቃ በሲሳይ ጉዳይ ራስህንም ቤተሰብህንም ትችላቸው ዘንድ አልጠይቅህም። ናሕኑ ነርዝቁክ እኔው ራሴ ሲሳዩን ሰጥሃለው። ወል ዓቂበቱ ሊተቅዋ ምስጉኒቷ መጨረሻ አኼራ እኔን ለሚፈሩኝ ለአህሉ ተቅዋ ነች በማለት አላህ ይናገራል። ስለዚህ ሪዝቁን ኃላፊነት እኔ ወስጃለሁ ካለ አላህ፣ ለምንድን ነው እኛ የምንጨነቀው? ጭንቀታችን መሆን ያለበት ከአላህ ጋር ያለን ቅርርብና ከአላህ ጋር ያለን መራራቅ የት እንደደረሰ ወልተንዙር ነፍሱ ማ ቀደመት ሊገድ እያንዳንዲቷ ነፍስ ለአኼራዋ ከወዲሁ ምን እንዳስቀደመች ትመልከት ነው ያለው አላህ። የአኼራ ሰዎች ነና፣ ዱንያ ላይ ዘላለም አንኖር። ዘላለም ለማንኖርበት ነገ ጥለነው ለምንሄደው፣ ለምንድን ነው የምንጨነቀው? አላህ የዱንያ ህይወትን ከስሟ ጀምሮ አሳንሶ ነው የጠራት።

እያንዳንዲቷ ነፍስ ሞትን ቀማሽ ነች። ከሞት የሚያመልጥ ማንም የለም፣ ሁሉም ከሞት በታች ነው ብሎ ነው የተናገረው። የማይሞተው የሞት ፈጣሪ የሆነው አላህ ራሱ ብቻ ነው። ሞት ራሱ መጨረሻ ላይ ይታረዳል፣ ራሱ ይሞታል፣ በጀነትና በጀሃንም መሃል በበግ አምሳል ከቆመ በኋላ ማለት እራሱ ሞት መታረዱ አይቀርም ማለት ነፍስ የተባለ ሁሉ ከሞት በታች ነው። ሁላችሁም ትሞታላችሁ

ነገ የሚጠፋ የሚወገድ አል ጉሩር መሸነጋገያ ብትሆን እንጂ የማይጨበጥ የማይዳሰስ የሆነ ማለት የዱንያ ህይወት ይሄ ነው። ሁሌም ሁለት ተቃራኒ ነገሮችን ይዛ ነው ዱንያ ምትመጣው። ዛሬ ማግኘት ካለ ዛሬ ከከበርን ነገ መደህየት አለ፣ ማጣት አለ፣ ግድ ነው። ሁልጊዜ ግዜ ሀብት የለም። ዛሬ ሰላም ካለ ነገ ረብሻል። ዛሬ ሰላም የሆነ ማህበረሰብ ነገ በጦርነት ይታመሳል እንደ ትግራይ እንደ አፋር ዩክሬንን ሌላውንም ማየት ይቻላል። ትላንት ሰላምን ሲቋደሱ የነበሩ ዛሬ በጦርነት የሚታመሱ አሉ። ዛሬ ጤና ካለ ነገ ምን ይኖራል? በሽታ ህመም አለ። ምንም ሸክል ዛሬ ህይወት ካለ ነገ ሞት ይኖራል። ማለት አላህ ዱንያን በሁለት ተቃራኒ ነገሮች ከቧታል። አንድ ነገር ብቻውን ዘለቄታ የለውም። ሁልጊዜ ሰላም እንጂ ረብሻ ባይኖር፣ ሁልጊዜ ጤና እንጂ በሽታ ባይኖር ሁሌም ማግኘት እንጂ ማጣት የሚባል ነገር ባያገኘን ኖሮ በየትኛው ጊዜ ነው አኼራ ትዝ የሚለን? በዱንያ ፍቅር ሰምጠን እሷን ስናጣጥም ብቻ ሞት ይደርስብን ነበር። ግን አላህ ተቃራኒ ነገርን ለምን አደረገ? ሰምጠን እንዳንቀር ይፈልጋል ማለት፣ እውነተኛ ኑሮ አኼራ ስለሆነ ለአኼራ እንድንዘጋጅን አኼራ ውስጥ አላህ ወፍቆን ጀነት ከገባን ጀነት ውስጥ መኖር እንጂ መሞት የለም። ጀነት ውስጥ ወጣትነት እንጂ እርጅና የለም። ጀነት ጤና እንጂ በሽታ የለም። ሰላም እንጂ ረብሻ የለም። ሁሌም መዋደድ እንጂ ምቀኝነት የሚባል ነገር የለም። ማግኘት እንጂ ማጣት የሚባል ነገር የለም። ያን ህይወት ለማግኘት አላህ በዱንያ ዓለም ላይ ሰው አድርጎ ፈጠረ። እሱን ከተገዛ ነው፣ በህጉ ጸንተን ከሞትን ጀነትን ሊሰጠን ማለት ነው። ስለዚህ ወንድሞች እህቶች፣ የዱንያ ጉዳይ ሳይሆን ሊያሳስበን የሚገባው የአኼራ ጉዳይ ነው። አል ዐይሹ ዐይሹ ልአኼራ